በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። በባህሪ ሞትና ህልፈት ስረት ያሌለብህ የዘመናት ሁሉ ባለቤት ሕያውና ገናና የሆንክ አምላካችን ሆይ ስምህ የተመሰገነና የተወደሰ ይሁን። የመዳናችን ቁልፍ ምስጢር ጌታን ያየንብሽ መስታወታችን፣ ስለ አምላክ የምንነጋገርብሽ ቋንቋችን፣ ድንግል ሆይ እኛ የመስቀሉ ስር ልጆችሽ የመስቀሉ ስር እናትነትሽን አምነን በልጅሽ ቤት ተሰብስበን እናመሰግንሻለን። በጌታ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንኳን ለሆሳና በዓል በሰላም አደረሰን አደረሳችሁ። እስኪ በስቲ ከኔ ጋ መሆናችሁን ለማወቅ ልባችሁን ቤት ትታችሁ የመጣችሁ ከፍ አድርጋችሁ እግዚአብሔር አመስግኑ፣ አመስግኑ። እዚ ጋ አታመሰግኑ። ልባችሁን ትታችሁ የመጣችሁ ስል አመሰግናችሁ። ለሆሳና ቀን የመጣችሁም ስል አመሰግናችሁ። ገንዘባችሁን ተታችሁ የመጣችሁ ስል ግን አላመሰግናችሁም። እግዚአብሔር ያስተምረናል። ሆሳዕና ማለት ቃሉ የዕብራይስጥ ሲሆን መድኃኒት ማለት ነው። በሁለተኛ ፍቺው ሆሳዕና ማለት አሁን አድን ማለት ነው። ይህንንም ልበ አምላክ መዝሙረኛው ዳዊት በመዝሙር 118 ከቁጥር 25 ላይ ጽፎልን እናገኛለን። ሆሳዕና ማለት አሁን አድን ማለት ነው። ሆሳዕና ማለት ምን ማለት ነው? ተናገሩ። ምን ማለት ነው? አሁን አድን ማለት ነው። እንግዲህ ዳዊት ይሄንን ቃል የተናገረው ሆሳዕና ባህርያም ወይም አሁን አድን አሁን አቅና እያለ ዳዊት የተናገረበት መስረታዊ ጉዳዮች ሁለት ናቸው። አንደኛው ዳዊት ይሄንን የተናገረው ጌታ በተወለደ ጊዜ እስራኤላውያን በሮማውያን ቀኝ ግዛት ውስጥ ወድቀው ነበርና የሮማውያንን የወታደሮችን ኃይል መቋቋም ስለከበዳቸው ዳዊት አሁን አቅና፣ አሁን አድን፣ አሁን ፈውስ እያለ ሲናገር እንመለከታለን። ከዚህ ባሻገር ዳዊት አሁን አድን፣ አሁን ፈውስ እያለ የተናገረበት ዋናው ጉዳይ ምንድን ነው ስንል በወቅቱ ግብ ስለበዛ አሊያም ደግሞ የጌታ ማዳን ቀርቧልና አሁን አድነን አሁን ፈውሰን እያለ ዳዊት ሲናገር እንመለከታለን። እንግዲህ መጽሐፍ ቅዱሱ ስንመለከት በቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ የዛሬው ወንጌል ተነቧል። አራቱም ወንጌላውያን ስለ ዛሬው በዓል ጽፈዋል። ይህንንም ስንመለከት ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ደቀ መዛሙርቱን ሁለት አድርጎ ላካቸው ይላል። ስንት አድርጎ? ሁለት አድርጎ ላካቸው ይላል። አብዛኛውን ጊዜ ጌታ አንድ እያደረገ ሳያው፣ ሁለት እያደረገ ይልካቸዋል። አንደኛው ሲደክም፣ አንደኛውን ያግዘዋል። ሐዋርያ አገልግሎት በብዛት ሲሆን መልካም ውጤት ያመጣልና ሁለት አድርጎ ላካቸው ይላል ወንጌሉ። ቅዱስ ማቴዎስ ማን እንደሆኑ አልጠቀስም። ሊቃውንት በአንድምታ ወንጌል ግን ጴጥሮስና ዮሐንስ እንደሆኑ ያስቀምጣሉ። ሁለት አድርጎ ላካቸው እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ አላቸው። በፊታችሁ ወዳለችው ምን ምን መንደር ሂዱ አላቸው። ወደፊት ተጓዙ አላቸው። ክርስትና ወደ ኋላ የምንጓዝበት ሕይወት አይደለም። ወደፊት ሂዱ ያላቸው ደቀ መዛሙርቱን ከዚህ በፊት ነቅዱስ ጴጥሮስ በገሊላ ጥብርያዶስ ባሕር አካባቢ ዓሳ እያወጡ ከአባታቸው ዘብዴዎስ ጋር ሕይወትን የሚገፉ አካላት ናቸው። አሁን ወደ ኋላ አትመለሱ፣ ወደፊት ሂዱ፣ ክርስትና ወደፊት መጓዝ ነው እያላቸው ወደፊት እንዲጓዙ አዘዛቸው። ከዚህ በኋላ ምን አላቸው? ሂዱ፣ በዚያን ጊዜ የታሰረች አህያ እና ውርንጭላ ታገኛላችሁ፣ ፈታችሁ አምጧ አላቸው አያና ውርንጭላ ታገኛላችሁ፣ ፈታችሁ አምጧላችሁ። ካህናት ናቸው፣ ሐዋርያት ናቸው። ስልጣን ክነት አላቸው፣ ፍቱና አላቸው። ታውሪያ ስራቸው ካህናት ስራቸው እስረኞችን መፍታት ነው። በየበሸታ ቤት የወደቁትን በቃለ ወንጌል ማርኮ ከስራት ነጻ ማውጣት ነው። በአምልኮ ጣውት መካከል የወደቁትን በወንጌል መቀስነት አምልኮ ጣውታትን እየሰባበሩ መመለስ ነው። ይሄ የካህናት ድርሻ ነው። የተሰደዱትን መመለስ ነው። በባህል አምልኮ መካከል የወደቁትን ማንሳት ነው። የታሰሩትን ፍቱና አምጡልኝ አላቸው ጌታ። የታሰሩትን መረጠ። የተፈቱ እኮ በጣም በርካታ አህዮች አሉ። የታሰሩትን ግን ወዶ ፈቅዶ አመጣቸው። እኛን ከእስራት ለማዳን የመጣ ጌታ ነውና የታሰሩትን መረጠ። እኛን ከእስራት ያወጣ ዘንድ መጥቷልና ፈታችሁ አምጡልኝ። ማንም ቢጠይቃችሁ ለማን ያስፈልጋል ብሏል። ለማን ለጌታው። እኛ ለማን እናስፈልጋለን? እኛ የማንን? የሰበሰበን ማን ነው? የጠበቀን ማን ነው? ከፍ አድርጋችሁ እግዚአብሔርን አመስግኑት። ምስጋናችሁ ግን የለበጣ ይመስላል። ዛሬ እኮ እስራት ነፃ የወጣንበት ቀን ነው። ዛሬ የምስጋና ቀን ነው። ዛሬ የቢታኒያ ድንጋዮች ያመሰገኑበት እለት ነው። እናንተ ከድንጋይ ያነሰ ምስጋና ስታቀርቡ እንደው እኔ ባልታዘባችሁ ታዘባችሁ። ታቦቱ ራሱ እየታዘባችሁ ነው። ከፍ አድርጋችሁ እግዚአብሔርን አመስግኑት። ከዚህ በኋላ ለጌታ ያስፈልጉታል ብለው ነገሩት ብላችሁ ተናገሩ አለ። እኛ ለጌታ እናስፈልገዋለን። እሱም ልጆቼ ብሎ ይጠረናል፣ ይፈልገናል። ፈታችሁ አምጡልኛ ናቸው። መፍታት የካህናት ድርሻ ነው። ካህናት ፈተው ያቀርባሉ። ማንም አንዳችሁ ይላችሁ ለጌታ ያስፈልጉታል፣ ጌታ ይፈልጋችኋል ብለው አያዋንና የአያዩቱን ውርንጭላ ይዘው አመጡለት ብሎ ዮሐንስ ያስቀምጠልናል። ያን ጊዜ ኢየሱስ ክርስቶስ ወደ ከተማይቱ ገባ ይላል። በአህያ ላይ ተቀምጦ ወደ ከተማይቱ ገባ ይላል። ወደዚያች ከተማ ጌታ ሲገባ አለቀሰ ይላል። ምን አለላ አለቀሰ ይላል? ማዳንሽ ቀርቦ ሳለ ይሄንም አታውቂ ኢየሩሳሌም፣ እያለ ጌታ ለከተማይቱ ሲያለቅስ እንመለከታለን። ጌታ በዚህ ዘመን ኢትዮጵያ ላይም አለ። ጌታ እንደ ሆሳዕና ሆኖ በዚህ ጊዜ ጌታ ወደዚህ ምድር ቢመጣ እንባ ሳይሆን ደም ያነባል። በዘመናችን የሚሆነው ነገር ጸያፍ ነው። ለሀገራችን ሆሳዕና ሊሆን ይገባዋል። አሁን አድን፣ አሁን አቅና ልንል ይገባናል። አባት የገዛ ልጁን ይደፍራል፣ የዜና ሽፋን ይሰጠዋል። ለሀገራችን ሆሳዕና ሊሆን ይገባዋል። ጨቅላ ሕፃናት በጎርፍ መይጃ ትቦስ ተጥለው ዜና ሽፋን ይሰጠዋል። ሕፃናት በውሻ ይበላሉ። የሰው ልጅ ከክብሩ ዙፋን ዝቅ ብሎ ቁልቁል ይሰቀላል። መጫት በቤቷ መካከል ትቃጠላለች። ሆሳዕና ለኢትዮጵያ መድኃኒዓለም ያደርግልን። በየጊዜው በየሰዓቱ የምንሰማው ነገር ለጆሮ ከምዳር ክርስቲያኖች የሚመጣው ነገር ያሰጋን። ያለንበትን ቆመን ስናስብ የሚመጣው ነገር ያሰጋን። ስለዚህ እኛ ተሰብስበን ምን እንላለን? ሆሳዕና እንለን እንላለን። እንደ ክርስትናችን ፍታትን እናምናለን። የሰው ልጅ ከሞተ በኋላ ጸሎተ ፍትሃት እንዲደረግለት እናውቃለን። እንደ ባህላችን እንደ ኢትዮጵያዊነታችን ለአስክሬን ክብር ሰጥተን ቆመን እናሳልፋለን፣ ባህላችን ስለሆነ። ጊዜው ከፋና አሕዛቡም ክርስቲያኑም በእስካባተር ተቀፍሮ ተቆፍሮ የሚቀበርበት ጊዜ ላይ ደረስን። መድኃኔዓለም ሆሳዕና ያድርግልን። ነፍሰ ጡር ሕፃናት እናቶች ሆዳቸው እየተቀደደ ልጆች ይጣላሉ። የሰው ልጅ በእጅ አደባባይ ላይ ይጎተታል፣ ቁልቁል ይሰቀላል። መጫት ትቃጠላለች። ሆሳዕና መድኃኔዓለም ለሀገራችን ያድርግልን። አሁን አድን፣ አሁን አቅና፣ የቀደመ ፍቅራችንን መልስልን፣ መተሳሰባችን ወደ ኋላ መልስልን። ሀዘን ቤታችሁን አንኳኩቷል። እያንዳንዱ ቤት ሀዘን መልኩን እየቀያየረ ያንኳኳል እያንዳንዱን ቤት ይበረብራል። ያ የቀድሞ ፍቅራችን ርቆናል። መተሳሰብ በመካከላችን ጠፍቷል። ይሄ ሲሆን ወላጆች ጨቅላ ልጆቻቸውን በቅፋቸው መካከል ይዘው የደረቀ ጡት እያጠጉ ልጆችም ሞተው እናቶችም ሞተዋል። ልክ እንደ ካህኑ እንደ ኤልሳቤት ሚስት በምድረ በዳ መካከል የደረቀ ጡታቸውን የሚያጠቡ ወላጆች በርክተዋል። ሆሳዕና ለኢትዮጵያ ይሁን። ጌታዊ አሁን አድን አንተ ማዳን ትችላለህ። አንተ መፈወስ ትችላለህ። አንተ የማዳን ኃይሉ አለ፣ አቅሙ አለ። የቀደመው ነገራችንን መልስልን። የህፃናቱን ሞት መዳን ያለን በቃችሁ ይበለን። መተሳሰባችንን ይመልስልን። ሰላም ሀገራችን ያውረድልን። ሆሳዕና ለሀገራችን ለኢትዮጵያ ይሆንልን። ሆሳዕና አሁን አድን፣ አሁን አቅና ማለት ነው። ከጊዜያችን አኳያ የዛሬው ቀን እጅግ በጣም ምስጢር ያለበት ቀን ነው። በዛሬው ቀን እጅግ በጣም በርካታ ምስጢሮች የሚነገሩበት ለትና ቀን ነው። አንዳንድ ጊዜ ሰባኪው ይከብደዋል። በየትኛው መንገድ ወጥቶ በየትኛው ስብከት ላይ እንደሚዞር ይጨንቀዋል። ምስጢሩ ባህር ነው። አይ ቢቀዳ እንኳን አያልቅም ከብዙ በጥቂቱ እኛ የተወሰኑ ሚስጥሮችን ብቻ እንመልከት። አንደኛው ሆሳዕና ባርያም እያሉ የዘንባባ ዝንጣፊ ይዘው ወጥተዋል። የዘንባባውን ትርጉም ከብዙ በጥቂቱ እንመልከት። አንደኛው ዘንባባ የደስታ መገለጫ ነው። የምን መገለጫ ነው? የደስታ መገለጫ ነው። ደስታቸውን ይገልጣሉ። ሆሳዕና ባርያም እያሉ ደስታቸውን ይገልጡ ነበረ። አብርሃም ታላቁ ሰው አብርሃም የአዲስ ኪዳን አባት የሚባል ደጉ ሰው አብርሃም ልጁን ይስሐቅን በወለደ ጊዜ ዘንባባ ይዞ ደስታውን ገልጧል። ስለዚህ የደስታ መገለጫ ሆኖ ይታያል። አንተም ደስታን የምትሰጥ፣ ደስታን የምትቀጥል አንተነ ብለው ሆሳዕና በአርያም እያሉ ዘንባባ ይዘው ወጡ። አብርሃም ይስሐቅን ሲያገኘው ሲወልደው ደስ አለው! አንተም ደስታን ትሰጣለህ ደስታን ትገልጣለህ፣ ብለው ሆሳዕና በአርያም ብለው ዘንባባ ይዘው ወጡ። ሁለተኛው ዘንባባ ለምን ይዘው ወጡ? ዘንባባ ምንድነው ትርጓሜ የሚለውን ስንመለከት ዘንባባ ደርቆ እንደገና ሕይወትን ይሰጣል። ካያችሁ ዘንባባ ደረቀ ሲባል ከእንደገና ሕይወትን ይሰጣል፣ ሕይወትን ይቀጥላል። አንተም የደረቀ ሕይወትን ታለመልማለህ፣ አንተም የተቆለፈን ነገር ትከፍታለህ፣ አንተም ያለቀን ነገር ትቀጥላለህ። አንተ የደስታችን ምንጭ ነህ፣ ብለው ዘንባባ ይዘው ሆሳዕና ባርያም እያሉ ወጡ። ሦስተኛው የዘንባባ ትርጓሜ ምንድን ነው የሚለውን ስንመለከት ዘንባባ የነጻነት ምልክት ነው። ነጻ የመውጣት ምልክት ነው። ከባርነት ቀንበር ነጻ የምታወጣ አንተነ ሀያላን ነገሥታት አሊያም ቀደምት አባቶቻችን ነጻ ሲወጡ ዘንባባ ይዘው ይወጣሉ። አንተም ከኃጢአት ባርነት ነፃ የምታወጣ የነፃነት አባት ነ፣ በነፃነት ልንኖር ክርስቶስ ነፃ ወጣን፣ እንዳለ ሐዋርያው ነፃ የምታወጣ አባት ነ ብለው ዘንባባ ይዘው ወጡ። በአራተኛ መልኩ የዘንባባ ትርጓሜ ምንድን ነው ስንል ዘንባባ እሳት አይበላውም፣ እሳት አይነካውም፣ አይበላው አሊያም ቢነካው ይለበልበዋል እንጂ አቃጥሎ አያጠፋውም። እንደ ሌሎች አታክልት ዘንባባ ነዶ ዱቄት ወይም አመድ አይሆንም። ይለበልበው ይሆናል። ይህ ምንድነው ቢባል ጌታም አንተ ባህሪ የማይመረመር ረቂቅ አባት ነ ረቂቅ ጌታ ነ የምታድነ ፈዋሽ ነ እያሉ ዘንባባ ይዘው ሆሳዕና እያሉ ወጡ። ሌላው የዘንባባ ትርጓሜ ከብዙ በጥቂቱ የመጨረሻው ዘንባባ እሾሃማ ነው። ካያችሁ ዘንባባ ይወጋል። በተመሳሳይ ሁኔታ አንተም ህያው አሸናፊ አምላክን አሉ። እንደው ከጊዜ አኳያ ዘንባባን ወደ ምዕመናን ራሱ ካወረድን ዘንባባ ሶስት ነገር ይገኝበታል። አንደኛ ፍሬ ይገኝበታል። ምን ይገኝበታል? ፍሬ አለው። ሁለተኛ ዘንባባ ቅጠል አለው። ሶስተኛ ዘንባባ ግንድ አለው። ፍሬ አለው፣ ቅጠል አለው፣ ግንድ አለው። ምዕመናንም በዘንባባ ይመሰላሉ ተስፋ ፍቅር፣ ህይወት ስላላቸው በዘንባባ ይመሰላሉ። ከጊዜያችን አኳያ ዘንባባውን እንዝለለውና ጌታ ለምን ባህያይቱ ላይ ተቀመጠ? እውነተኛ ጌታ ሆኖ ሳለ ለምን ባህያይቱ ላይ ተቀመጠ? አንዳንድ ጊዜ አህያ በዚህ ወንጌል ላይ እጅግ በጣም ጌታ አክብሯታል። ከዛ አስቀድሞ ጌታ ሲወለድ እስንፋሷን ከሰጡ እንስሳት መካከል አንዷ አህያ ናት። በተመሳሳይ ሁኔታ ጌታዋን እየተሸከመች አህያ ናት። አሁን በዘመናችን ትልቁ ስድ ምን የሚል ነው ምን የሚል ነው እኔ ሳድብ ያላከኝ ነው እኔ አህያ በሉ አትባባሉ ነው እኔ ጠየቅኳችሁ እንጂ ያላከኝ አህያ የሰው ልጅ ይላል ጌታ ግን አህያ እንዴት እንዳከበራት ከብዙ በጥቂቱ እንመልከት ወይም በአህያይቱ ላይ ለምን ተቀመጠ የሚለው ምስጢር ስንመለከት አህያ ቂም በቀል አታውቅም አንዳንድ ጊዜ አህያን አሸክማችሁ እየደበደባችኋት አድርሳ እህል ዳግም ደግሞ እረፍት አደርጋለሁ ስትል ተቀስቀሳ ትሸከማለች ቂም በቀል አታውቅም አንተም አዳጊ በቀል በቀልን የማታውቅ ኃጢአትን ይቅር የምትል ለማለት ይሄንን ለመግለጥ ጌታ ባያይቱ ላይ ሲቀመጥ እንመለከታለን አያ ክርስቲያኖች ሌላው የልጅ ፍቅር አላት የምን ፍቅር አላት የልጅ ልጁን የማይወድ የለም ልጁን የማይወድ ማንም የለም አሁን ጊዜው ከፋና መገዳደሉ ሰፋ አንድ ጥያቄ ልጠይቃችሁ ግን ጅብ ሰውን የሚገለው ምን ሊያደርገው ነው ሰው ሰውን የሚገለው ለምንድን እንደወደደ ጅም ሰውን የሚገለው ሊበላው ከሆነ ለምን ሰውን የሚገለው ደሙን ሊመጣው ሊበላው ከሆነ ሰው ሰውን የሚገለው ግን ለምንድን ነው? የሰው ልጅ ሥጋ ኤክስፖርት ይደረጋል፣ ቅርጫ እንቀመጥበታለን። ለምንድን ነው? የአያ ትርጉም። ሌላው አያ የልጅ ፍቅር አለ። ልጁን የማወድ ማንም ሲያለን፣ በምድር ላይ እያንዳንዳችሁ ልጆቻችሁን ትወዳላችሁ። የአያ ግን የልጅ ፍቅሯ ይለያል። ልጅቱም ስለዚህ ባያ ላይ ተቀመጠው አያ ልጇን ትወዳለች። በሚዋደዱ ሰዎች መካከል ይገኛለው ለማለት ጌታ በአያይቱ ላይ ተቀመጠ። ባያይቱና በውድን መካከል መዋደድ አለ። በሚዋደዱ ሰዎች መካከል ይገኛለው ለማለት ጌታ በአያይቱ ላይ ተቀመጠ። በሶስተኛ መልኩ ጌታ ለምን በአያይቱ ላይ ተቀመጠ ስንል ትንቢቱን ለመፈጸም ጌታ ተቀመጠ። በትንቢተ ዘካርያስ ምራፍ ዘጠኝ ቁጥር 1 ላይ ስንመለከት አንቺ የጽዮን ልጅ ሆይ ንጉስሽ ትሁት ሆኖ በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል አለ። ትንቢቱን ለመፈጸም በአህያይቱ ላይ ተቀመጠ። በአራተኛ መልኩ ምስጢር ለመግለጥ ተቀመጠ። በአምስተኛ መልኩ በአጭሩ ስንመለከት ትትናን ለማስተማር ጌታ ተቀመጠ። የትትና ጌታ ስለሆነ ትትናን ለመግለጥ ጌታ በአህያይቱ ላይ ተቀመጠ። ከዚህ ባሻገር በዛች ከተማ ላይ በአህያይቱ ላይ ሲቀመጥ ህዝቡ በአጠቃላይ ልብሳቸውን አንጥፈውለታል። ልብሳቸውን አንጥፈው ሆሳዕና በአርያም እያሉ ተቀብለውታል። ልብሳቸውን ለምን አነጠፉ ካልን በአካል ልብስ በአካል ያለን ነገር ይሰውራል፣ ይከትታል። ልብስ ገበና ሸፋይ ነው። ልብስ ማንነትን የሚሸፍን ነው። አሁን ላይ እንደዚህ በግላጭ የሰው ልጅ መጓዙ ከመጓዙ በፊት ልብስ ነውርን ይሸፍናል። ልብስ ገላን ይሸፍናል። ልብስ ስጋን ይከታል፣ ይሰውራል። አንተም እያሉት ልብሳቸውን አነጠፉለት። ልብስ አካልን የሚሸፍን ከሆነ አንተ ደግሞ ከባት ያበሳ ኃጢአትን ትከልላለ፣ ነውርን ትሸፍናለ፣ በደላችንን ይቅርትላለ፣ ምስጢራችንን ትቋጥራለ ብለው ልብሳቸውን አነጠፉለት። አህያ አህያይቱ ላይ ሲያወጡት ወይም ጌታ ሲቀመጥባት ያለ ኮርቻ ያለ አንዳች ማስቀመጫ አስቀምጠውታል። ኮርቻውን ቢያስቀምጡ ይቆረቁራል። አንተ ግን የማትቆረቁር ጌታ ነ። አንተ የማትቆረብት አምላክ ነ አንተ በሁሉ ሁላችን የምትሸከም ጌታ ነህ ብለው ያለ ኮርቻ ልብሳቸውን አስቀመጡት። ለማይቆረቁረው ጌታ የሚጎረብጥ ነገር ማስቀመጥ ተገቢ ስላልነበረ ልብሳቸውን ብቻ አስቀመጡለት። እንግዲህ ይህ ከሆነ የዛሬው ታሪክ በዛሬው ቀን የታሰሩ አህዮች ተፈተው ግጦሽ መካከል መቀመጥ የነበረባቸው አህዮች ተፈተው ወደ ጌታ ዘንድ ለክብሩ መገለጫ መጥተዋል። አህያ በዛሬው ቀን ተፈታለች። የሰው ልጅ ግን መቼ ነው የሚፈተው? አንዳንዶች በርካቶች የህሊና እስረኛ ሆነው ተቀምጠዋል። በህሊናቸው የታሰሩን ሰዎች አሉ። አያ ከገመስ ስትፈታ የህሊና እስረኞች ሆኑ ሰዎች ግን በኃጢአት ወጥመድ መካከል የወደቁ ሰዎች ግን ወደ ንስሓ ሕይወት መምጣት ከብዷቸው ሊፈቱ አልቻሉም። በኃጢአት የታሰርን እጅግ በጣም ብዙዎች መፈታት አለብን፣ መፈወስ አለብን፣ ይቅርታን ለእግዚአብሔር ማቅረብ አለብን። የመደልን መካካስ አለብን። እኛ አልተፈታንም። ጌታ አያይቱም ፈጥቷታል። በነፃነት ልንኖር ግን በካህናት አባቶቻችን እጅን ልንፈታ ታዘናል። ልንፈታ ፈቃደኛ አልሆንም። አሁንም በጫት በረንዳ ላይ ታስረው የተቀመጡ እጅግ በጣም ብዙ ሰዎች አሉ። አሁንም ከሊና ዳኝነት ራሳቸውን ያላጸዱ ንስሓ ያልገቡ እስረኞች አሉ። አሁንም እጃቸው ላይ ደም ያለባቸው እጅግ በጣም ብዙ ሰዎች አሉ። አሁንም የሚያፈናቅሉ አሉ። አሁንም የሚገፉ አሉ። አሁንም የሚያስርቡ አሉ። አሁንም የሰው ልጅ እንጀራ ላይ አመድ የሚነሰንሱ አሉ። እነዚህ ሊፈቱ ይገባል። እናንተ በዚህ ሕይወት ካላችሁ ጌታ እንዲፈታችሁ የእሱ መልካምና በጎ ፈቃዱ ይሁንልን። አሁን አድን፣ ጌታ ሆይ አሁን ፈውስ። ማዳን ያንተ ነው። እኛ የታመምነው በስጋ ብቻ አይደለም፣ በነፍሳችን ቆስለናል፣ በስጋችን ታመናል፣ ስጋችን ደክሟል፣ ነፍሳችን በኃጢአት ጠውልጓል። አሁን አድን፣ አሁን አቅና፣ ለስጋና ለደምህ አብቃን ብለን ልንጠይቀው ይገባናል። አሁን አድን፣ ሆሳዕና ባርያም። ለተማረ ሰው ከዚህ በላይ ማስተማር ተገቢ አይደለም። ክፋት ኃጢአት፣ አመንዝራነት፣ ባዕድ አምልኮ፣ ምንፍቅና፣ ሟርተኝነት፣ አድመኝነት፣ ፍቅር ወላዲተ አምላክ እሱ መተሳሰብ፣ አንድነት፣ ህብረታችን ክርስትና። ከፍ አድርጋችሁ እግዚአብሔርን አመስግኑ። ሁላችሁ ከእንደገና ደግማችሁ እግዚአብሔርን ከፍ አድርጋችሁ አመስግኑ።